የተወደዳችሁ ተመልካቾቻችን ያላችሁ፣ ኢትዮፕታ ሚዲያ ላይ ነው እንግዲህ የምትመለከቱት በዚህ በጆርዳን የሚገኘው ንጉሱ ሄሮድስ ንጾት የነበረው መኖሪያው ቤተ መንግስቱ ያለበት መኖሪያው ትልቅ ተራራ ጫፍ ላይ ያለው መኖሪያው እና ቤተ መንግስቱ ነው። እንግዲህ በዚህ ቤተ መንግስት ደግሞ እንግዲህ ታሪኩን በማርቆስ ወንጌል ምዕራፍ ስድስት ላይ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ እንደምታገኙት ቅዱስ ዮሐንስ መጥምቅ በግዞት ከስር ባሉት ደስ ዋሻዎች ውስጥ በግዞት ቅዱስ ዮሐንስ የታሰረበት ይሄም ማለት የወንድሙን የፊሊጶስን ሚስት ሄሮዲያዳን ሊያገባ ሲል አንተ ልታገባ አትችልም ብሎ ባለው ጊዜ በዚህ የተነሳ ያሰረበት በግዞት ያሰረበት፣ ከላይ ቤተ መንግስቱ ከስር ደግሞ ቅዱስ ዮሐንስ የታሰረበት ስፍራ ነው ይህ ስፍራ። በዚህ ስፍራ ተገኝተን እንግዲህ የቅዱስ ዮሐንስን በረከት ለማግኘት ወደ አካባቢው እየወረድን ነው። እንደምታዩት እጅግ እጅግ እጅግ በረሃ የሆነ ስፍራ ነው። ይሄ ከላይ የሚታየው ተራራ ሄሮድስ ቤተ መንግስት የነበረበት ነው። በሄሮድያዳ ምክንያት ደግሞ ከስር ቅዱስ ዮሐንስ በግዞት የታሰረበት ነው። እዛው ውስጡ ገብተን ደግሞ እንመለከታለን ማለት ነው። አብራችሁን ተጓዙ። ቻችን አሁን የምንገኘው ጆርዳን ነው። የሚታየው ተራራ ቅዱስ ዮሐንስ በግዞት የታሰረበት የወርስ ቤተመንግስቱን የገነባበት ስራ ነው። ጭው ያለ በረሃ የሮድ ስግ ምን ሆነው እዚህ ላይ ቤተ መንግስት ይገርም ነው። አካባቢውም በሙሉ ለመቆጣጠር ነው። ከፍ ያለ ተራራ ስለሆነ በዚህ ሶሪያን ማየት ይቻላል። ኢየሩሳሌምን ማየት ይቻላል። ኢያሪኮን ማየት ይቻላል። ቤተልሔምን ማየት ይቻላል። ጆርዳንን ማየት ይቻላል። ሊባኖስን ማየት ይቻላል። ስለዚህ ይሄ ሴንተር ስለሆነ ለዛ እንግዲህ ለመቆጣጠር ለመቆጣጠር እንዲያበጅ እዚህ ቤተመንግስቱ የተሰራው በጣም በወቅቱ እንግዲህ እጅግ የሚደነቅ ቤተመንግስት ነበር። አሁን በእርግጥ ፈርሶ ፍርስራሹ ነው ያለው። እንደገና ደግሞ ይሄ ወ- ለእንስሳት ሰውን አሳልፈው እየሰጡ ጉድጓድ ውስጥ እየጣሉ የሚዝናኑበት ከአንበሳ ጋር እያታገሉ አንበሳ አንበሳ ጋር እያታገሉ ቦታ እሱን ለማየት ነው የሚሄደው የዘመኑ ነገስታት ምን አይነት ጨካኞች እንደነበሩ የሚያሳየ ነው ይሄ ቦታ። እስኪ እዛስንደስ ደግሞ እናያዋለን። አለ አገት ነው እንግዲህ ይፈትናል። ፈታ በረሀው ራሱ እንደሚታየው ወደዚህ በቃ አሁን ስላይ በጣም ጭው ያለ ነው። ፊት ለፊት ያሙት ባህሉ ነው። ወንጌሉ ተሸልሞ ካህናቱ እንዴት በትህትና ከዛ መጥቶ ተገልጦ ነው የሚነበበው። እና እሱን እሱን እየተውን ነው እኮ ሀገራችንን በሽተኛ ያደረግናት። ኢትዮጵያ ውስጥ ወንጌል በጣም ክብር ነበረ፣ በጣም ክብር ነበረው። ፍርድ ቤት እንኳ ቀርቦ ወንጌል እስኪ በወንጌል ማለት ያጠፋ ሰው አይምልም። ወንጌል ትልቅ ክብር ያለው ነገር ነው። ስለዚህ የወንጌል ሰው በቃ ማክበር አለበት። እንዴ፣ የአባታችሁ የነፍሳችሁ አባት አንድ ነገር ደስ ሊላችሁ ይገባል። እኔ ሁልጊዜ ግዜ የሚሰማኝልን ነገር እስኪ እዩት። በርሃውን ውሃውን፣ ስንቱን አየነው ስንመጣ የዚህ ሁሉ ፈጣሪ ጸሐይን 300 ሺህ ጊዜ ምድርን የምትበልጣትን ሰማይን ደግሞ በሰማይ ልብስ የዘረጋውን ከዋክብትን በሰማይ ላይ የዘራው ውቅያኖስን በምድር ያነጠፈው እሱ፣ ለእናንተ አባታችሁ። ሰው በምድራዊ አባት ይመካል እኮ ስልጣን አለው ብሎ ገንዘብ አለው ብሎ፣ እንዴት አትመኩበት? ማን አለ ሌላ መመኪያ በምድር ማን ከአምላክ ውጭ? የሁሉ መጠጊያ፣ የሁሉ ልብስ፣ የሁሉ ጌጥ፣ የሁሉ አንደበት፣ የሁሉ ምግብ የሁሉ መጠጥ የሁሉ ጤና እግዚአብሔር። ስለዚህ አባታችሁ ስትጠመቁ አባታችሁ ሆኗል፣ ተመኩበት። በቃ እግዚአብሔር አባቱ የሆነለት ህዝብ እንዴት ያለ የተባረከ ነው! በጣም ብዙ ጎች ያሉ አባታቸው ያልሆነላቸው ያልተጠመቋሉ። በምን እድላችን እግዚአብሔር የዚህ ባለስልጣን ልጅ ነን። እኛ የባለስልጣኖች ባለስልጣን ልጅ የንጉሶች ንጉስ ልጅ የአምላኮች አምላክ ልጅ ነኛ። እና ቃሉን ምን ማድረግ አለብን? ማክበር በቃ በትህትና ነው መስማት ያለብን። እንደ እናቶቼ ወንድሞቼ፣ እህቶቼ፣ አባቶቼ ለእግዚአብሔር ቃል የተገዛንን ነው። አትሊስት እዚህ መተናል። እንደ አለሙ ጎተተን ብዙ ስ በቃ እሻይል ማኖሯችን መጥፎ ጊዜ ነው። እዚህ ከመጣን ግን ስብስብ ባለበት ነው። ራሱ እግዚአብሔር ምን ብሏል መሰላችሁ? ቃሌን ተሰብስባችሁ ስትሰሙ ከሰማይ ሆኜ እመለከታለሁ ደስ ይለኛላል። እንዶ ምን አይነት አምላክ ነው? የእሱን ቃል ለሰማን እሱ ደስ ይለዋል። ስለዚህ ስንሰማ እግዚአብሔር ደስ እንዲገባ አትፈልጉም? ከመጣችሁ ዚ ስለዚህ መስማት አለባቸው። አያችሁ፣ ደስ እንዲለው እግዚአብሔር ቃሌን ስትሰሙ ደስ ይለኛል ካለ ቃሉን በመስማት ደስ እንዲል ያስፈልጋለን። እንደሱ ሆነን ነው መስማት ያለብን። አሁን ወንጌሉን እናነብና መተናል ቤተክርስቲያን የሰጠችን ሀብት ስለሆነ ወንጌሉን እናነባለን። ከዛኔ ትንሽ መግለጫ ሰጥቼ ትርጓሚውን ደግሞ መምህር ክሩም ይነግረናል። ዘምረን ጸሎት አድርገን እንወጣለን ማለት ነው። ሀሌሉ ያ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖሩ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል ሁላችሁም ቆማችሁ አድምጡ። የማርቆስ ወንጌል ምዕራፍ 6 ቁጥር 17 እስከ 29። ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህ ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና ሄሮዲያዳ ግን ተቃውማው ልትገድለው ትፈልግ ነበር። ነገር ግን አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ነገር ያመነታ ነበር፣ በደስታው ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብርን ባደረገ ጊዜ ምቹ ቀን ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስን ከእርሱ ጋር ተቀመጡ የተቀመጡትን ሰዎች ደስ አሰኛቸቸው። ንጉስን ብላቴናይቱን የምትወጁን ሁሉ ለምኝኝ እሰጥሽም አለው አላት። የመንግስቴን እኩሌታ እንኳንስ ቢሆን የምትለምኝን ሁሉ እሰጥሻለሁ ብሎ አለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥምቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሱ ገብታ የመጥምቁን የዮሐንስን ራስ በወጭት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሱም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለተቀመጡት ሊነሳት አልወደደም። ወዲያውም ንጉሱ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወህኒ ራሱን ቆረጠ። ራሱንም በውጪ ታምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠችው። ደቀ መዛሙርቱም ሰምተው መጡ፣ በድኑም ወስደው ቀበሩት። የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል በረከት በሁላችን ላይ ይሄዳል። አሜን። ቃለ ሕይወትን ያሰማለን። እንግዲህ ታሪኩ ይሄ ነው። መጥምቀ መለኮት ዮሐንስ የብሉይ ኪዳን ና ያሲል የአዲስ ኪዳን አሻጋሪ፣ ባርነትን ወደ ነፃነት የሚቀይረው ንጉስ ሲመጣ መንገድ ጠራጊ ሆኖ የመጣ ገና ከእናቱ ማህፀን ማንን ማመስገን እንዳለበት የሚያውቅ የጌታን እናት በሰማ ጊዜ በማህፀን ውስጥ በደስታ የዘለለ ገና እናቱ ማህፀን ሆኖ መንፈስ ቅዱስ የሞላው ቅዱስ ነው ዮሐንስ። ከቅዱስ ቤተሰብ የተገኘ እናቱ ቅዱስ ቅድስት አባቱ ቅዱስ ከዛ የተገኘ ነው። ዮሐንስ የተመረጠ ነው። በትንቢት ተነግሮለት የመጣ ነው። ቀድሞ የተነገረለት በበረሃ ዓለምን ትቶ ይህን ዓለም በወዲያኛው ዓለም ለውጦ ተመልከቶ እንዲህ ጨው ወባለ በረሃ ብቻውን ይኖረ አንበጣ እየበላ የኖረ ምን አይነት መሰጠት ነው እስኪሁ እኛ እኮ ትንሽ ነገር ይደክመናል። ትንሽ ነገር ይሰለቸናል። ትንሽ ነገር በቃ ይጎረብጠናል። ህይወቱን በሙሉ በእንደዚህ አይነት በረሃ ውስጥ የክርስቶስን እውነት ለመስበክ እራሱን አሳልፎ የሰጠ ምን አይነት የተባረከ ነው። ምስክርነቱ ደግሞ በአምላክ የተመሰከረለት። ምንድን ነው ያለው ክርስቶስ በማህፀን ከወጡ ሁሉ አንተን የሚተካከልህ የለም። አንተ በመወለድህ በጣም ብዙዎች ደስ ይላቸዋል። ተማ ብዙዎች ደስ የሚላቸው በመወለዱ ባይወለዱ ይሻላል ያልናቸው ሰዎች እኮ አሉ። መወለዳቸው እርግማን የሆነብን አገር የሚረብሹ ቤተሰብ የማያስደስቱ አመጸኞች አሉ። ከአመጣጡ ግን እሱ በመወለድህ ብዙዎች ምን ይላቸዋል? ደስ ይላቸዋል። እሱም ደግሞ ትምህርቱ ከበድ ያለ የሚያስተምር እስኪያስተውሉት። ታዲያ ይህን የመሰለ ቅዱስ ይህን የመሰለ ግዙፍ ታሪክ ያለው ይህን የመሰለ ባለ ጸጋ የእግዚአብሔርን ጸጋ የለበሰ በረሃ ለበረሃ ሲንከራተት የነበረ ልብስ እንኳን የሌለው ቆዳ የለበሰ እሱ እዚህ ቤት ነው ታስሮ የነበረ። ግን ፓላስ አይፈልግም እሱ፣ እንደኛ አልጋ ምርጦ አይተኛም። እንደዛ አይደለም ጠባዩ። የተሰራበት ምግብ አይመርጥም። እንደዛ አይደለም። ይሄም ቤት ምን አረገው? ከመላእክት ጋር መነጋገር ያረገው ይሄ ቤት። በአባቶቻችን የረቀቀ ምስጢር የመረዳት ጥበብ ሲናገሩ ምንድን ነው መላእክት ይሞሉት ነበር። ከእነሱ ጋር እየተጫወተ ነው። ምድራውያን አስረውታል፣ ምድራያን ስጋውን ይዘውታል። እዚህ ቤት ውስጥ ግን ቅዱስ ዮሐንስ ከማጋ ጨዋት ነበር ከመላእክት ጋር፣ ከቅዱሳን መላእክት ጋር ሲመሽ ሲነጋ ከእነሱ ጋር ነበር። የጸሎት ቦታው የጸሎት ቦታው ተመ ከእግዚአብሔር ከሚነጋገርበት ሰማይ የሚከፍትበት ነበር ። እና ይሄ የሁላችን አባት የሆነ ቅርብ ለሰዎች ደግሞ ጸሎት ሰሚ፣ በጣም ጸሎት ሰሚ ስንት ሰው የፈወሰ በአማዳጅነቱ እሱ አንገቱን እዚህ የተቆረጠበት ቦታ ላይ ስትቆሙ፣ የጸለየበት ቦታ ላይ ስትቆሙ ዝም ነው የምትሉት። ሲማቱ ደግሞ መንፈሱ አለ። እኔ ልላችሁ የምችለው ዮሐንስን አግኝታችሁት አለ ሳታገኙት እንዳትጠጡ፣ ለባል ልባችሁ አመፀኛ ሆነ አለ አለ ቅዱሳን ዋጋ በከፈሉበት ቦታ እነሱን ፍለጋ የመጣውን ያያሉ ያሉ። ያን ይመጣሉ፣ ይባርካሉ፣ ይገኛሉ። የኛ አይነ አዎ ደካማ ነው አይ ስጋዊ ነው አያይም፣ የረቀቀውን መመልከት አይችልም። አሁን ዮሐንስ አለ እየሰማን። ስለዚህ ከልባችን ጋር ዮሐንስን አግባብተን ነው መውጣት ያለብን። አባታችሁ አይደል? የተሰጣችሁ ስጦታችሁ ነው አዲስ ኪዳን። አባታችሁ ቅርብ ነው። ደሞ በጣም ብዙ ሰዎች እንደሚወዱት አቀ የሚወዱት ለምንድነው? ዳራሽ ስለሆነ ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል ፈጥኖ ድራሽ ይባላሉ። ከቅዱሳን ዮሐንስ አንዱ ፈጥኖ ድራሽ፣ ፈጥኖ ድራሽ። ለምን ፍቅር የሞላው ነው። ተመልከቱ፣ ውስጡ ፍቅር የሞላው እና ይሄ አባት ያለበት ቦታ ላይ ቆም ነው። እንደው ምህረቱ በዝቶልን እንጂ አሁን እኛ ዮሐንስን መመልከትና ማየት የምንችል ሰዎች ነ አይደለንም። ፍጹም የተለያየ ግን ልክ ቅዱስ ዳዊት እንዳለው እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን ፈርቼ ያለ ተንበርክኬ በቅድስና መቅደስ ውስጥ እሰግዳለሁ። የእሱ ምህረት ነው እንጂ እዚህ ያመጣ ብዙዎቻችን ላናስብ እንችላለን። በዚህ ቀን ዮሐንስ የተሰየፈበት ቦታ ላይ ቆም የጸሎት አድርጌያለሁ። አረጋ ያቀዳል ማን አቀደላችሁ? የተመሰገን ለዛ ነው ቸርነቱ ጥልቀቱ አይለካም። ስስት አያውቅ፣ ንፉግ አይደለም። ጭምልቅ ልቅ ብንል እንኳ እንደ ችጭ ማልቅን ይመለከታል። ሊያጥበን ነው የሚፈልገው ቆሻሻችን፣ አባታችን ነዋ። ስለዚህ ከነዚህ ታላላቅ ቅዱሳን ጋር ነው እየተነጋገርን ያለ ነው። ቅድም ከሙሴ ጋር ከኢያሱ ጋር አሁን ከዮሐንስ ጋር በአዲስ ኪዳን እውነት፣ እድለኞች ናቸው። እኔ እዚህ ቦታ የሚመጣ የሆነ ተወዷል። ይህም ቦታ እጅግ ነው መወድ፣ በጣም ነው መወድ። እና እግዚአብሔር ከእናንተ ጋር ይሁን፣ ዮሐንስ ቅዱሱ በረከቱን ያሳድርባችሁ። ትርጓሚውን ደግሞ መምህር ግሩም የታሪኩን ትርጓሚ ይነግረናል። እሱን ሰምተን ጸሎት አድርገን እንግዲህ እንወጣለን። እንደተነገረው ያለንበት ስፍራ ተገብቶን የተገኘንበት አይደለም። መጥምቀ መለኮት ቅዱስ ዮሐንስ ከስሙ ስትጀምሩ ምን እያለ ነው? መጥምቀ መለኮትን ያጠመቀ ማለት ነው እና እጅግ የትሕትና አባት ነው። መጽሐፍ ቅዱስ ዝክረ ጻድቃን ይሄ ሉላ ዓለም የጻድቅ መታሰቢያ ነዘላለም ይኖራል ስላለ የእሱ መታሰቢያን እኛ ደግሞ እያደረግን ከቦታው በረከት ለማግኘት የመጣ ነው። የትህትና ሰው የሆነው መጥምቀ መለኮት ቅዱስ ዮሐንስ ጌታን ሊያጠምቀው በዮርዳኖስ ወንዝ በመጣ ጊዜ አንተን ምን ብዬ አጠምቀሃለሁ? እንግዲህ ተመልከቱ፣ በስድስት ወሩ የእመቤታችንን የሰላምታ ድምፅ ሰምቶ በማሕፀን ምን ያለን ዘለለ ነው። መንፈስ ቅዱስ የሞላበት ነው የተመረጠ ነው ቅዱስ ያሬድን መጥምቀ መለኮትን ቅዱስ ዮሐንስን ሲናገረው ወላዴ መጥቅ ዋ በቅቴ ነዋል ዮሐንስን መጥቅና በቅቴ የወለደ ይሄ ማለት ማለት ነው ብሉይንና ሀዲስን የከፈለ ከጨለማ ወደ ብርሃን ወደሚደነቅ ብርሃን የወጡ ሰዎች ያሉበት ጊዜ ወንጌል ያስተማረ ለንስሐ የሚገባ ፍሬ አድርጉ እያለ ያስተማረ ነውና ጌታን ለማጥመቅ በዮርዳኖስ ወንዝ ሲገኝ አንተን ምን ብዬ አጠምቃለሁ አንተ ሰማይን ያስክ ምድርን የመሰረት እንግዲህ ከፍ ብላችሁ ሰማይ የምትመለከቱ ዋልታም ምሰሶም ተራዳም የለው ማለት ምድርንም ስታዩት ደግሞ እንደዚሁ ምንም አይነት መሰረት የላት አባቶቻችን በሰባቱ ነፋስ አውታር ወጥሮ አለምን አጽንቷታል ብለው ያስተምራሉ የዓለም ፍጻሜ ሲመጣ እነዚህ የሰባቱ ነፋስ ነፋሳት ይለቀቃሉ አለምን እንዳይዙ ያን ጊዜ አለም ሚዛኗን ታጣለች እንደ ብራና ሰማያት ይጠቀለላሉ፣ ምድር እንደ ትቢያ ተበና ተብሎ የተነገረው በሰባቱ ነፋሳት ዓለምን ወጥሮ የያዘር ጌታን ምን ብዬ ላጥምቅ? እዚህ አንትን አላጠምቅህ ማለ። ያን ጊዜ ጌታ ግን ምናለው? ጽድቅ እንፈጽም ዘንድ ይገባል። ስለዚህ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ፣ አንተ የዓለም ካህነ እንደ መልከጼዴቅ ካህን የወንክ ሊቀ ካህነ እያልክ አጥምቀኝ ብሎ የተናገረለት ጌታን ያጠመቀ ታላቅ አባት ነው። እንግዲህ ያለንበት ስፍራ ቅድም መምህር እንደተናገረው መላይክት የወረዱበት በቅድስና ይሆን እሱ የሚበላው ምግብ እንበጣ የሚባል የበረሃ ማር ነበር። የሚበላው ያን እየበላ ወገቡ ላይ ታጥቆ ምሳር በተኝ ተዘጋጅተዋል። ምሳ የማያደርግ ሁሉ ይቆረጣል እያለ የሰበከ ነውና፣ አሁን እዚህ ቦታ ላይ ስንሆን ቅዱስ ዮሐንስ ታላቅ ገርል ፈጽሞ የሄደ አባት ማለት እግዚአብሔር የሚወደው አባት ነው ምን ብሎ ሰብኳል? የሚለውን ግን ማሰብ ይገባል። ንስሐ ወይም ለንስሐ የሚገባ ፍሬ የማያደርግ ምን ይላል? ምሳር በደጅ ተዘጋጅቷል። ስለዚህ እዚህ ቦታ ላይ ስንሆን ምን ማድረግ አለብን ማለት ነው። የዮሐንስን ትምህርት እያሰብ ለንስሐ የሚገባ ፍሬ ማድረግ ይገባል። በዚህ ቦታ በግዞት የቆየበት ነው። እንግዲህ ቅድም በወንጌሉ በሉቃስ ወንጌል ምዕራፍ 6 ቁጥር 16 ላይ እንደሰማችሁት ከህግ የወጣን ሰው ከህግ መውጣት የለ እግዚአብሔር አይወደውም ብሎ የተናገረውን ጥሳ ሄደች። ሄሮዲያዳ የፊልጶስ ሚስት ነች። የሄሮድስ ወንድም ፊልጶስ ይባላል። የእሱን ሚስት በማግባቱ ልክ አይደለህም፣ ይሄ እግዚአብሔር የማይወደው ነው ብሎ ስለተናገረ፣ በመጀመሪያ የተናደደችው ማነች? ሄሮዲያዳ ነች። ቀጥሎ እሷን ስለሚወዳት ምን አደረገ? ቃሉ አልሰማ በልጇ አማካኝነት ያው፣ በኋላ ወታችሁ ላይ ትመለከቱታላችሁ። በዚያ ግብር አደረገ፣ በዚያ ደስታ ነበረ። የተጨፈረበትን ቦታ አላለ እዚያ ላይ ተጨፈረ። መኳንንቱንና እሱን ደስ ስላሰኘች ምን ላድርግልሽ አላት። እንዲህ ብላ ስትል ለተንኮል ምክር ከማጋ ወጣች፣ ከእናቷ ጋር ወጣ ተንኮል የሆነ ምክር ይዛ መጣ። ዮሐንስን ራሱን በውጭት አድርገህ ስጠኝ። እዚህ በግዞት ነበር ዮሐንስ። በኋላ የእሷን ቃል ሰምቶ ገዳዮችን ልኮ አንገቱን የሚቆጡትን ከላይ ልኮ እዚህ መጥተው አንገቱን ሰይፈው በውጭት አድርገው ለሄሮዲያዳ የሰጡበት ቦታ ላይ ያለውና ይህ ቦታ ታላቅ ቦታ ነው። ቅዱስ ዮሐንስ ወንጌል የሰበከ የንስሐ ፍሬ እንድናፈራ የተናገረ ጌታን ያጠመቀ ሁሉ ብዙ ውስጥ እዴሁ ተብሎ የተነገረለት ጌታን ሁሉ በእጁ የተያዘ ጌታን ያጠመቀ ነውእና ያለነው ታላቅ ቦታ ነው ስለዚህ እዚህ ቦታ ላይ የሚጸልየው ጸሎት የንስሐ ጸሎት ነው የፈውስ ጸሎት እንዳጸልዩ ቦታውን ስለረገጣችሁ ትፈወሳላችሁ እዚህ ቦታ ላይ የንስሐ ጸሎት ነው የሚጸልየው ለምን ለንስሐ የሚገባ ፍሬ አድርጉ ብሎ የሰበከ ሐዋርያ ያለበት ቦታ ስለሆነ ያለነው የንስሐ ጸሎት ጸልየን በእውነት እድለኞች ነን። ወንጌልን የምንሰብከው በእግራችን ቅድም ነግሬያቸው ነው እየረገጥን በእጃችን እየዳሰስን ነው። እናንተም ትሰብካላችሁ ሌሎቹ ሰምተው፣ እናንተ ግን ወንጌልን በምናችሁ ረገጣችሁት፣ እግራችሁ ረገጣችሁት፣ በአይናችሁ አያችሁት፣ በእጃችሁ ዳሰሳችሁት። እንዲያደረግን ይህን ያደረገ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያለንበት ስፍራ ታላቅ ስፍራ ነው እና የልባችሁን ንገሩ ከልባችሁ አልሸነፍ ያለ ኃጢአት አልወጣ ያለ በደል ወደ ንስሓ እንዳትቀርቡ ያደረጋችሁትን ሁሉ እዚህ ቦታ ላይ ስለምትጥሉት ከዮሐንስ ጋር ተነጋገሩ። ታላቅ ቦታ ነው። እግዚአብሔር አምላክ ለዚህ ጊዜ ስላበቃን ስሙ የተመሰገነ ይሁን። ይቆያል።